በግፍ ያጣ ነው የባህር በር የጊዜ ጉዳይ ካልሆነ በቅር መመለሱ አይቀርም። ኮሞደር ተገኘ ለታ የኢትዮጵያ ባህር ኃይል ምክትል አዛዥ። በግፍ ያጣ ነው የባህር በር የጊዜ ጉዳይ ካልሆነ በቅር መመለሱ አይቀርም ስሉ የኢትዮጵያ የባህር ኃይል ምክትል አዛዥ ኮሞደር ተገኝ ሌታ አስታወቁ። የኢትዮጵያ የባህር በር ጥያቄ መመለስ ለኢትዮጵያ ብሎም ለአፍሪካ ቀንድ ሀገራት ሰላምን መረጋጋት ጠቅሜታው የጎላ መሆኑን ምክትል ባህር ኃይል አዛዡ ገልጸዋል። ምክትል አዛዡ ይኔ የተናገረው ጥቅምት ስምንት ቀን ሀያ አስራ ስምንት ዓመተ ምህረት በውጭ ጉዳይ ኢንስቲትዩት በመከላከያ ዋር ኮሌጅ ና በሰምራ ዩኒቨርሲቲ ትብብር የሁለቱ የውሃ ስርአቶች ና የኢትዮጵያ ስትራቴጂካዊ ነጻነት የአባይ ና የቀይ ባህር ትስስር እና የአፍሪካ ክልልን ስትራቴጂካዊ ሚና መዳሰስ በምል አቪሪስ ሰመራ ዩኒቨርሲቲ በተካሄደ የምክር መድረክ ላይ ነው። ይህ ወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርቧል ያሉት የባህር ኃይል ምክትል አዛዡ በቀይ ባህር ቀጠና እየታየ ናቸው ያሏቸውን ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ባሉት ነገር ግን በውል ካልጠቀሱት ከጊዜ ወዲህ በቀይ ባህር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረጓ ገፊ ምክንያት መሆናቸውን ጠቁሟል። በከፍተኛ ደረጃ እያደገ ያለው የሎጂስቲክስ ፍላጎት ጥያቄው መነሳት አንደኛው ምክንያት መሆኑንም አመላክቷል። እንደ ምክትል አዛዡ ገለጻ የባህር በር ያስፈለገበትን ሌላኛው ምክንያት ደግሞ ከትናንሽ እስከ ትላልቅ ያሏቸው ነገር በስም ያልጠቆሰባቸው ሀገራት በቀጠና የጦር ሰፍራ መገንባታቸው ነው። በመሆኑም የጦር ሰፈሮች በቀጠናው መኖራቸው ይዟቸው መጡ ችግሮች ቀድሞ በመተንበይ በመዘጋጀት የሀገራችንን ብሔራዊ ጥቅም ማስጠበቅ ላይ ያተኮረ ዝግጅት ማድረግ አስፈላጊ የሆነበት ጊዜ ላይ ደርሰናል ብለዋል። እንግዲህ ባህር ጥያቄን በማስመልከት በተለይ ወደብን በማስመልከት ኢትዮጵያ የባህር ኃይል የራሷን ታላቅ የባህር ኃይል ለመገንባት እቅድ እንዳላት ጀምርም ነው። ይህ ደግሞ በምስራቅ አፍሪካ ምን ያህል ለውጦችንና ተጽዕኖን እንደሚያመጣ ጀምርም የአደባባይ መረጃዎች ናቸው በማለትም ነው በርካቶችም የገለጹ ያሉት በዛ ዙሪያ ነው። ለእናንተ ይዤላቸው የመጣሁት የወጡት መረጃዎችን በማስመልከት የተሰጠ መግለጫን በማስመልከትም ነው እስካሁን አብሬያቸው የቆየሁት ሚኪንኝ ከመኪታ ብሮንፎ ነ። ቻናል ሰብስክራይብ በማድረግ ወቅታዊነት አማኒ መረጃ አግኙ። ሰላም ቆዩልኝ።